በኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሚሽን መምሪያ ሚስዮናዊ አላኪ ቤተ ክርስቲያን የአገልጋይ መሪዎች አራተኛ ዙር የስልጠናና የምክክር ጉባኤ እየተካሄደ ይገኛል። ከውጭ በህንድ በአማካይ በየቀኑ ቢያንስ ሁለት ጥቃቶች በክርስቲያኖች ላይ እንደሚደርሱ አዲስ የወጣ ጥናት አመላከተ። ሰላም፣ የተወደዳችሁ ወደ ሕይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከሕይወት ቴሌቪዥን የዕለቱ መረጃዎች ይዘነላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሌል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁ ቆዩ። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሚሽን መምሪያ አገልግሎት ክፍል ሚሶናውያን ላኪ ቤተ ክርስቲያን የአገልጋይ መሪዎች አራተኛ ዙር የስልጠናና የምክክር ጉባኤ የተካሄደ ይገኛል። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሚሽን መምሪያ ሚሶናውያን ላኪ ቤተ ክርስቲያን የአገልጋዮች መሪዎች አራተኛ ዙር የስልጠናና የምክክር ጉባኤ እየተካሄደ ይገኛል። ሰኔ ቀን 19 2017 ዓ ም የጀመረው የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሚሽን መምሪያ ሚስዮናዊያን ላኪ ቤተ ክርስቲያን የአገልጋይ መሪዎች አራተኛ ዙር ጉባኤ ከ200 በላይ የቀጠና የሕብረት የአጥቢያ መሪዎችና አገልጋዮች ያሳተፈ የስልጠናና የምክክር ጉባኤ በሐዋሳ ምስራቅ አጥቢያ ቃለ ሕይወት ቤተ ክርስቲያን እየተካሄደ ይገኛል። በምርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሚሽን መምሪያ ኃላፊ የሆኑት ዶክተር ቀለሚ ቃና፣ የግሎባል ሚሽን አገልግሎት ክፍል አስተባባሪ መጋቢ ተስፋዬ አባዱራ የመክፈቻ ንግግር ያደረጉ ሲሆን መጋቢ ቴዎፍሎስ ተስፋዬ ተልኳዊ አመራር በሚል ርዕስ ስልጠና ሰጥተዋል። ጉባኤውም እስከ ቀን 21 2017 ዓ.ም እንደሚቆይም ተገልጿል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን አንድ ነጥብ ስድስት ሚሊዮን ብር በላይ የሚያወጣ የምግብና የንጽህና መጠበቂያ ቁሳቁስ በጸጋ ቃለ ሕይወት አጥቢያ ቤተክርስቲያን የተቀናጀ የልጆችና ወጣቶች ልማት ፕሮጀክት ለህብረተሰቡ ድጋፍ አደረገ። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን 1.6 ሚሊዮን ብር በላይ የሚያወጣ የምግብ ዱቄትና የንጽህና መጠበቂያ ቁሳቁስ በጸጋ ቃለ ሕይወት አጥቢያ ቤተ ክርስቲያን የተቀናጀ የልጆችና ወጣቶች ልማት ፕሮጀክት ለተመረጡ የማህበረሰብ ክፍሎች ድጋፍ በትናንትናው ዕለት አድርጓል። በምራ ግብሩ ላይ ንግግር ያደረጉት በጸጋ ቃለ ሕይወት አጥቢያ ቤተ ክርስቲያን የተቀናጀ የልጆችና ች ልማት ፕሮጀክት ዳይሬክተር የሆኑት ዶክተር አስቴር ነጋጠባ ቤተክርስቲያኒቱ ላለፉት 28 ዓመታት በዚህ ፕሮጀክት በርካታ የህብረተሰብ ክፍሎችን ልጆችና ቤተሰቦችን ስትደግፍ መቆየቷን ገልጸው የተደረገው ድጋፍም 25 ኪሎ ግራም የምግብ ዱቄት፣ አምስት ሊትር ዘይት እና የሴቶች የንጽህና መጠበቂያ ቁሳቁስ ለ217 የህብረተሰብ ክፍሎችን ተጠቃሚ መደረጉን ገልጸዋል። ባለፉት 28 ዓመታት በተሰሩ ስራዎች በርካታ ልጆች በተለያዩ የሙያ ዘርፍ ተሰማርተው ለሀገርና ለቤተ ክርስቲያን እድገት የበኩላቸውን አስተዋጽኦ እያደረጉ መሆኑን የገለጹት ዶክተር አስቴር በዓመት 6 ሚሊዮን ብር በመመደብ ልጆች በአእምሯዊ፣ በመንፈሳዊ በመንፈሳዊና በማብራዊ ህይወታቸው የበቁና ያደጉ እንዲሆኑ ፕሮጀክቱ አጠናክሮ እየሰራ ነው ብለዋል። ይህ የልማት ተቋም የተመሰረተው በ1989 መጋቢት አንድ አመተ ምህረት ተመስርቶ አገልግሎት መስጠት ከጀመረበት ጊዜ አንስቶ ለ28 አመታት ልጆችን በሁለንተናዊ ህይወታቸው ላይ ከፍተኛ ድጋፍ እያደረገ የሚገኝ ተቋም ነው። ከተመሰረተ ጊዜ አንስቶ በጸጋ ቃል ህይወት የልጆች ልማት አገልግሎት 626 ልጆችን ተቀብሏልኝ ከ626 ልጆች ወደ 407 የሚሆኑ ልጆች ትምህርታቸውን አጠናቀው ብቁ ክርስቲያናዊ ዜጋ ሆነው ራሳቸውን ችለው ወደ ህይወት መምራት ህይወት ውስጥ ገብተዋል። የዚህ ፕሮጀክት የገንዘብ ድጋፍ በኮምፓሽን ኢንተርናሽናል ኢትዮጵያ የተገኘ ሲሆን በልማቱ ኮሚሽን አመራር ስርጭት በጸጋ አጥቢያ ቃለ ሕይወት ቤተ ክርስቲያን እየተሰራ ያለ ፕሮጀክትም ነው። የድጋፉ ተጠቃሚ የሆኑ የህብረተሰብ አካላት በተደረገላቸው ድጋፍ ደስተኛ መሆናቸውን ገልጸዋል። ልጅ ቢያንስ ቢያንስ ሰባት ዓመት ይሆናል ቢያንስ በትንሹ ማለት ነው ከዛ በላይም ሊሆን ይችላል። እኔ ያለንትና ለማለቴ ነው እንጂና ተጠቃሚ ነኝ። ጥቅሜም እግዚአብሔር ይመስገን ልጅ፣ ሴት ልጅ ናት። ንጽህና መጠበቂያ አለ፣ ቅባት አለ፣ ደብተር አለ፣ ቦርሳ አለ። እንደዚሁም ደግሞ የሚሰጠን እነዚህ ስጦታዎች አሉ እና እግዚአብሔር ይባርካቸው። በሁነቱ የታደሙ የመንግስት ኃላፊዎች ኮሚሽኑ ከቤተ ክርስቲያኒቱ ጋር ለህብረተሰብ ክፍሎች ልጆችና ቤተሰብ በመርዳት በኩል እያደረገ ያለውን ሥራ አድንቀዋል። ቂርቆስ ወረዳ የሴቶች ማህበራዊ ጉዳዮች ጽህፈት ቤት ኃላፊ የሆኑት ወይዘሮ አስቴር አስራት እንዳሉት ይህ ትልቅ ሥራ ነው፣ የነኚህ የማህበረሰብ አካላት በተለይም ሕፃናትና ቤተሰብ ላይ መስራት የነገ ትውልድን ማነጽ፣ ተተኪን ትውልድ ማብቃትና የደከሙትን መደገፍ ነው ብለዋል። ይህንን ፕሮግራም ያዘጋጀውን ተቋም ትልቅ ምስጋና አለን። በወረዳ አስተዳደሩ ስም ያው በዋናነት እንደዚህ አይነት ቅን ልቦና ያላቸውን ያብዛልን ነው የምንለው። ምክንያቱም በርካታ ስራዎችን ከዚህ ተቋም ጋር በዚህ አመት በተደጋጋሚ ድጋፍ አድርገውልናል። የፋሲጋ በዓልን አስመልክቶ፣ የገና በዓልን አስመልክቶ በርካታ ሁለት መቶ እና ከዛ በላይ አሁን በቋሚነት ወደ ሁለት መቶ አስራ ሰባት ሰዎችን ድጋፍ ያደርጋሉ። ከዛ በተጨማሪ ደግሞ ከነዚህ ውጪ እኛ በጠየቅናቸው በደብዳቤ በጠየቅናቸው መሰረት ድጋፍ የሚያደርግልን ትልቅ ቅን የሆነ ተቋም ነው ማለት ነው። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የሰብአዊ ድጋፍና ልማት ኮሚሽን ከሚሰራቸው የልማትና የሰብአዊ ድጋፍ ስራዎች ባሻገር በተለያዩ የሀገሪቱ ክፍሎች በሚገኙ ከአንድ መቶ የሚበልጡ ቃለ ሕይወት አጥቢያ ቤተ ክርስቲያናትን የተቀናጀ የልጆችና ወጣቶች ልማት ፕሮጀክት ከፍቶም እየሰራ ይገኛል። በዛይኛ ቋንቋ የተተረጎመው የዛይ አዲስ ኪዳን መጽሐፍ ቅዱስ ተተርጉሞ ለዛይ ማህበረሰብ በህትመትና በድምፅ መሰራጨቱ ተነገረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። የዊክሊፍ የቦርድ አባላት፣ የባቱ ከተማ ከንቲባ፣ የውጭ ሀገር የዊክሊፍ የመጽሐፍ ቅዱስ የትርጉም ስራ ማህበራት አብያተ ክርስቲያናት ፌዝ ካምፕ ባይ ሂሪንግ የዓለም አቀፍ አጋሮች እንዲሁም የኢትዮጵያ የሥነ መለኮት ኮሌጆች ቤብሊካ እና ሌሎች እንግዶች በተገኙበት በዛይኛ ቋንቋ የዛይ አዲስ ኪዳን ተተርጉሞ ለዛይ ማህበረሰብ በህትመትና በድምፅ እንዲደርስ ተደርጓል። የመጽሐፍ ቅዱስ መረቃው ከባቱ መሰረተ ክርስቶስ ቤተ ክርስቲያን እና ከባቱ አብያተ ክርስቲያናት ጋር በመተባበር የሶስት ቀን መንፈሳዊ ኮንፈረንስ በዝዋይ ስታዲየም የተደረገ ሲሆን ስራውን ለእግዚአብሔር የማስረከብ ፕሮግራም ተከናውኗል። እንዲሁም የዛይ አዲስ ኪዳን የመጽሐፍ ቅዱስ ትርጉም ስራ ላይ ከፍተኛ አስተዋጽኦ ላደረጉ የማህበረሰቡ ተወላጆችና የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ የትርጉም ስራ ማህበር ሰራተኞች የምስክር ወረቀት ተበርክተዋል። ፕሮግራሙ በመምህር ኤርሚያስ በጸሎት ቡራኬ እንዲከፈት ተደርጓል። በመቀጠልም የባቱ ከተማ ከንቲባ አህመድ ዲን እስማኤል ንግግር ያደረጉ ሲሆን የዊክሊፍ ኢትዮጵያ ምክትል የቦርድ ሰብሳቢ ዶክተር ወርቁ ኃይለ ማርያም ስለ ሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር አላማ ለህዝቡ ግንዛቤ አስጨብጠዋል። አቶ ተፈራ እንዳለው የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር ዳይሬክተርም በፕሮግራሙ ላይ የሰው ልጆችን ህይወት የቀየረውና የሁላችንንም የህይወት ትርጉም ውጤት የሆነውን ይህንን የዛይ አዲስ ኪዳን መጽሐፍ ቃሉ ለሌላቸው ወገኖች ማቅረብ ስለቻልን እግዚአብሔርን እጅግ አድርገን እናመሰግናለን በማለት ተናግረዋል። በመጽሐፍ ቅዱስ የትርጉም ስራ አመታትን ያስቆጠረው ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ስራ ማህበር በመላው ኢትዮጵያ፣ በአፍሪካ ቀንድ፣ በቀይ ባህር አካባቢና ሌሎች ስፍራዎችም ማህበረሰቦችን የሚያገለግል የመጽሐፍ ቅዱስ ትርጉም ድርጅት ነው። ዊክሊፍ ኢትዮጵያ የመጽሐፍ ቅዱስ የትርጉም ስራ ማህበር ላለፉት አመታት ብዙ የትርጉም ስራዎችን ሲሰራ ቆይቷል። በአሁኑ ጊዜ ከ50 በላይ የመጽሐፍ ቅዱስ ትርጉም ስራ ፕሮጀክቶችን እያንቀሳቀሰ ያለ ሲሆን በአለም አቀፍ ከ120 በላይ ድርጅቶችን በአቀፈው የዊክሊፍ ግሎባል አሊያንስ ቋሚ አባልና ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ማህበር ጋር አባል በመሆን በትብብር የሚሰራ ድርጅት ነው። ወደ ተመልካቾቻችን፣ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያገኘናቸው መረጃዎች እናልፋለን። በህንድ በአማካይ በየቀኑ ቢያንስ ሁለት ጥቃቶች በክርስቲያኖች ላይ እንደሚደርሱ አዲስ የወጣ ጥናት አመላከተ። ባልደረባችን ኤፍሬም በላይ ተጨማሪ አለው። በዚህ ዓመት በህንድ ውስጥ በየቀኑ ቢያንስ ሁለት ጥቃቶች በክርስቲያኖች ላይ እየደረሱ ነው ሲል የተባበሩት የክርስቲያን ፎረም ባወጣው አዲስ አሃዝ አስታውቋል። የተባበሩት የክርስቲያን ፎረም ዩሲኤፍ ከጥር እስከ ግንቦት ባሉት ጊዜያት ብቻ 3 13 ጥቃቶችን በነፃ የስልክ መስመርና በሌሎች ምንጮች መመዝገቡን አስታውቋል። መረጃው እንደ አካላዊ ጥቃት፣ ግድያ፣ ፆታዊ ጥቃት፣ ማስፈራራትና ዛቻ፣ ማህበራዊ ገዳዎች፣ በሃይማኖታዊ ተቋማት ንብረቶች ላይ የሚደርስ ጉዳትና የጸሎት አገልግሎቶችን ማቋረጥ ይገኙበታል። በተለይም በሁለቱ ግዛቶች ኡታር ፕራዴሽ እና ቻቲስጋር የህግና የፍትህ አካላት ተባባሪዎች የሆኑባቸው ሰፊ ማህበራዊ መገለል እና ጥቃት የሚደርስባቸው አካባቢዎች መሆናቸውን የዩሲኤፍ መግለጫ አስታውቋል። በዚህም በሁለቱ ግዛቶች የተመዘገቡ አህዛዊ ቁጥሮች ይፋ የተደረጉም ሲሆን በቻትስጋር ክርስቲያኖች ላይ የተፈጸሙ 64 ጥቃቶችም ሲመዘገቡ፣ በተመሳሳይ በኡታር ፕራዴሽ ደግሞ 58 ጥቃቶች ተመዝግበዋል። ይህን መሰል ተከታታይ ጥቃቶች በአስቸኳይ መገታት ካልተቻለ በቅርቡ የህንድ ክርስቲያን ማህበረሰብን ማንነትና ህልውና አደጋ ላይ ይጥላል ሲል የተባበሩት ክርስቲያን ፎረም ዩሲኤፍ ተናግሯል። የዩሲኤፍ ብሔራዊ ሰብሳቢ ኤሲ ሚካኤል በብዙ ግዛቶች በክርስቲያኖች ላይ ለተፈጸመው ግፍና በደሎች የሕግ አካላት ተባባሪ ናቸው ሲል ከሰዋል። ዩሲኤፍ በዋናነት በተቃውሞና በሌሎች ዲሞክራሲያዊ መንገዶች ለአናሳ ክርስቲያን መብት የሚሟገት ኢንተርዲኖሚኔሽን ክርስቲያናዊ ድርጅት ነው። የክርስቲያን መሪዎች የሂንዱ ብሔርተኛ ቡድኖች እነዚህን የጸረ ለውጥ ህጎች በክርስቲያኖች ላይ ለማነጣጠር መሳሪያ እንደያዙም ተነግረዋል። እንደ ኢንተርናሽናል ኮንሰርን ዘገባም ከሆነ ባለፉት አስርት ዓመታት በክርስቲያኖች ላይ የሚደርሱ ጥቃቶች መበራከታቸውን አስታውቋል። በአርተፊሻል ኢንተለጀንስ የሚፈጠሩ የእርቃን ምስሎች ስጋትነታቸው ጨምሯል ተባለ። ባልደረባችን ኤፍሬም በላይ ተጨማሪ ያለው። አለማችን በተለያየ ጊዜ በርከት ያሉ የተራቀቁ ቴክኖሎጂዎችን እያስተናገደች እየመጣች ነው። ከቴክኖሎጂዎቹ ጋር ተያይዞ የሚፈጠሩም ስጋቶችን በዛው ልክ እየጨመረ ነው። አርተፊሻል ኢንተለጀንስ ወይም ኤአይ የወቅቱ አነጋጋሪ ቴክኖሎጂ ሲሆን ጥቅሙም ስጋቱን በዛው ልክ እየጨመረ መጥቷል። በዓለም ላይ አርተፊሻል ኢንተለጀንስ ወይም ኤአይ በመታገዝ የሚፈጠሩ የእርቃን ምስሎች ስጋትነታቸው ከቴክኖሎጂው መዘመንም ጋር እየጨመረ መጥቷል። የአሜሪካ 38 ግዛቶች በዲፕ ፌክ የሚሰሩ የህፃናት የእርቃን ምስሎች ላይ እገዳ ቢጥሉም የአርቲፊሻል ኢንተለጀንስ ዌብሳይቶች የእርቃን ምስሎችን ለመስራት በመቅለላቸው ስጋታቸውም አይሏል። በእነዚህ ዌብሳይቶች ሰዎች የሚያውቋቸውን ሰዎች ምስል በማስገባት ወደ እርቃን ምስልነት እንደሚቀይሩም ተገልጿል። ምስሎቹ ለእውነትነት የቀረቡ በመሆናቸው ሰዎች ለመለየት እንደሚቸገሩ ባለሙያዎችም አስረድተዋል። የኮምፒውተር ሳይንስ ባለሙያው ማይክል ዚመር ምስሎቹ ፍጹም እውነተኛ እንደሚመስሉና በርከት ያሉ የመተግበሪያ ድርጅቶች እንደነዚህ አይነት ምስል የሚሰሩ መተግበሪያዎችን ማስወገዳቸውንም ገልጸዋል። ይህን የሚሰሩ ድረገጾች ግን አሁንም መኖራቸው ባለሙያው ተናግሯል። ዚመር የፎቶ ኤዲቲንግ ቴክኖሎጂው በጣም ዘምኗል ያለ ሲሆን አሁን ላይ እነዚህ የእርቃን ምስሎች ለመፍጠር አንድ ክሊክ ብቻ በቂ ነው ሲልም አብራርቷል። ኤሊስተን ቤሪ የተባለች የ14 ዓመት ልጅ በእንደዚህ አይነት መንገድ የእርቃን ምስልም እንደተሰራባት ትናገራለች። ይህንንም ምስሏን ከ2400 የሚበልጡ የትምህርት ቤቷ ተማሪዎች እንደተመለከቱት ገልጻለች። ቶርን የተሰኘው ድርጅት ዕድሜያቸው ከ13 እስከ 20 በሚሆኑ 1200 ልጆች ላይ ጥናት ማድረጉን ገልጾ በጥናቱ ከስምንቱ ልጆች አንዱ በዲፕ ፌክ በተሰራ የእርቃን ምስል የተጠቃሰው እንደሚያውቅ፣ እንደዚሁም ደግሞ ከ17 ሰዎች አንዱ ራሱ የዚህ ድርጊት ሰለባ እንደሆነ መታወቁን ይፋ አድርጓል። ተመራማሪዎች አንዳንድ ህፃናት እነዚህን ምስሎች ማወቅ ስለሚፈልጉ ብቻ ይፈጥራሉ ያሉ ሲሆን፣ አንዳንዶች የቀድሞ የፍቅር አጋራቸውን ለመበቀልም ይፈጥራሉ ብለዋል። በአሜሪካ በርካታ ግዛቶች ያለ ግለሰቡ ፈቃድ የእርቃን ምስል መፍጠርና ማጋራት ወንጀል ቢሆንም አሁንም ጉዳዩ አስጊነቱን በመጨመሩ ጥንቃቄ ያሻል ተብለዋል። በአርተፊሻል ኢንተለጀንስ ወይም ኤአይ በመታገዝ የሚፈጠሩ ምስሎችና ቪዲዮዎች ከጊዜ ወደ ጊዜ ውስብስብ እየሆኑ የመጡ ሲሆን እውነተኛ መሆናቸውን ለማረጋገጥ ስለሚከብድ ነገሩን በጥንቃቄ ማየት ይገባል። መረጃውን ከቲክቫ ኢትዮጵያ አገኘ ነው። ወደ ተመልካቾቻችን ለእለቱ ያዝነላቸው መረጃዎቻችን ይህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሌል ከመላው ያ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።